መካከለኛው ምስራቅ ወደ ነበረበት የተረጋጋ መንገድ ለመምጣት የሚያደርገው ሙከራ እየተሳካ ያለ ይመስላል። በተለይ የአሜሪካው ፕሬዚደንት ዶናልድ ትራምፕ እያደረጉት ያለው ሙከራ የሰራ በሚመስል መልኩ የሀማስ መሪዎች ጦርነት እንዲያቆሙና በየዕለቱ የሰዎች ጩኸት በየቦታው የሚሰማበት እንደ ቀል ሊፈስ የነበር የሰው ልጅ ደም የቆመ በሚመስል መልኩ አሁን ላይ ለውጡ መልካም ነው ለማለት የሚያስደፍር መልኩ ወደ መረጋጋትና ዜጎችም ወጥተው ወደ መግባት የሚችሉበት እድል ስለመፈጠሩ የተነገረ ይገኛል። እስራኤል ወደ ፍልስጤም አተረጋጋጅ ጥቃቶች አልፎ አልፎ ቢሆንም አላቋረጠችም። የእስራኤል ጦር በራፋ ከተማና ዙሪያው ላይ ከፍተኛ የተባለ የአየርና የመድፍ ጥቃት ማድረሱን የአይንማኞችና ማኞችና የሐማስ ባለስልጣናት ገልጸዋል። በዚህም ምክንያት በርካታ ፍልስጤማውያን ተገድለዋል ቆስለዋልም ተብሏል። የማሾች ቁጥር እስካሁን በትክክል ባይታወቅም የሰብአዊ ድርጅቶች በርካታዎች እንደሞቱ መናገርም ጀምረዋል። ዛሬ ጠዋት ማክሰኞ፣ ህዳር 23 ቀን የጦር መሳሪያ ድምፅ በራፋ አካባቢዎች ይሰሙ እንደነበረም ተዘግበዋል። እንደ ቲአርቲ ዘገባ አርባ የሚሆኑ የሐማስ ጦር አባላት ኢላ ዓላማ ያደረገ ጥቃት በእስራኤል በኩል ስለመደረጉም ሰምተዋል። ጥቃቱ በራፋ አካባቢ የተንቀሳቀሱ የሐማስ አባላት መኖራቸውን ተከትሎ የተፈጸመ ስለመሆኑ የእስራኤል ሚዲያዎች ዘግበዋል። በአካባቢው ያለው የሰብአዊ እርዳት አቅርቦት ባለመኖሩ እጥረት በጋዛ ያሉ ነዋሪዎች የውሃና የምግብ እጥረት ከፍተኛ ደረጃ ላይ መድረሱም ተነግረዋል። በተለይም በራፋና አካባቢው የነበሩ ህጻናትና አረጋውያን የጤና ችግር እየተባባሰ መምጣቱም የጤና ባለሙያዎች ገልጸዋል። ይህ ጥቃት የረጅም ጊዜ የምግብ የውሃና የምግብ የሕክምና አቅርቦት እጥረት እንዲባባስ ያደርገው እንደሚችልም ተገልጸዋል። በተባበሩት መንግስታት ድርጅት ይህ የሰብአዊ ቀውስን አስከፊ ደረጃ ላይ ያደረሰው መሆኑም አስታውቀዋል። በራፋ የሚኖሩ ተፈናቂዎች ወደ ሌሎች አካባቢዎች ለመሄድ ተገደው የነበረ ቢሆንም የደህንነት ስጋትና የመጠለያ እጥረት እንዳለባቸው መገለጹን ቲአርቲ ይዘግበዋል። በሌላ በኩል የአሜሪካው ፕሬዚደንት ዶናልድ ትራምፕ በእስራኤል ሰሞነኛ እንቅስቃሴ ዙሪያ ከሚዲያዎች ጋር ቆይታም አድርገዋል። በተለይም በሶሪያ ላይ ያነጣጠሩ ሀሳቦችንም ሰጥተዋል። በእስራኤልና በሶሪያ ላይ ባደረጉት ንግግሮችና ፖሊሲዎች ዙሪያ ከፍተኛ ትኩረት ሰጥተው እንደሚሰሩ ሲናገሩ ማድመጥ የተለመደ ተግባራቸው ከሆነ ሰነባብተዋል። ፕሬዚደንቱ በቅርቡ በሰጡት ቃለ መጠይቆች ላይ እስራኤል ከአሜሪካ ላይ ያላትን ጥገኝነትና የራሷን ደህንነት ለማረጋገጥ የአሜሪካ እርዳታ እንደምትጠቀም በተደጋጋሚ ተናግረዋል። ይህንን ሲገልጹ እስራኤል በአሜሪካ ላይ የሚሰጠውን ምላሽ በቂ አይደለም ሲሉ መናገራቸውም ይታወሳል። የአሜሪካ እርዳታ መጥቀስ ትራምፕ አሜሪካ ለእስራኤል በዓመት አራት ነጥብ አምስት ቢሊዮን ዶላር የደህንነት እርዳታ ትሰጣለች በማለት ደጋግመውም ጠቅሰዋል። ይህ እርዳታ እስራኤል በክልሉ ውስጥ ወታደራዊ የበላይነት እንዲኖራትና የራሷን ደህንነት እንድትጠብቅ እንዳስ መስተራትም ገልጸዋል። አንዱ ለአንዱ የሚባል የለም እኛ ለእነሱ በጣም ብዙ ነገር ሰተናል፣ ነገር ግን ከእነሱ የምናገኘው ምላሽ ያን ያህል አይደለም ሲሆን ተናግረዋል። እስራኤል የዩናይትድ ስቴትስን ገንዘብና ቴክኖሎጂን ተጠቅማ የራሷን ደህንነት እያረጋገጠች እንደሆነም ተናግረዋል። አሜሪካ ወታደራዊና ኢኮኖሚያዊ እርዳታን እስራኤልን በክልል ውስጥ ጠንካራ እንድትሆን እንዳደረጋትም ጠቁመዋል። የትራምፕ አስተዳደር የአብርሃም ስምምነቶች በመባል የሚታወቁትን የእስራኤልን ከበርካታ አረብ ሀገራት ጋር ያደረገውን መደበኛ ግንኙነት የማስፈጸም ጥረቶች መልካም መሆናቸውንም ተናግረዋል። ሆኖም ግን ይህ ስምምነት ለእስራኤል እስራኤል ብቻ ሳይሆን ለሁሉም ወገኖች ይጠቅማልን በማለት አብራርተዋል። ትራምፕ በእስራኤል ፖለቲካ ውስጥ የአሜሪካ ተጽዕኖ እንዳለበትና እስራኤል የዩናይትድ ስቴትስን የፖለቲካ ፍላጎት አክብራ የምትሰራ ከሆነ የተሻለ ግንኙነት ይኖራቸዋል የሚል ስሜትም ሰጥተዋል። ትራምፕ የአብርሃም ስምምነቶች ትልቅ ስኬት እንደሆነ ማድረገ ያዩቷል። እነዚህ ስምምነቶች እስራኤልን ከተባበሩት አረብ ኤሜሬቶች፣ ባህሬን፣ ሱዳንና ሞሮኮ ጋር መደበኛ ግንኙነት እንዲኖራትም አድርገዋል። ለእስራኤል ብቻ ሳይሆን ለሁሉም ሆኖም ግን እነዚህ ስምምነቶች ለእስራኤል ብቻ ሳይሆን ለአሜሪካም ጠቃሚ ናቸው የሚል ስሜት ያለው ንግግርም አድርገዋል። ይህ እስራኤል የራስን ጥቅም ለማስጠበቅ ብቻ ሳይሆን የክልሉን ሰላም ለማምጣት ለአሜሪካ ፖሊሲዎች መደገፍ እንዳለባት ተናግረዋል። በዶናልድ ትራምፕ የፕሬዝደንት ዘመን ሶሪያ ላይ የነበረው ፖሊሲ በተለዋዋጭነት ከሚነሱ ነጥቦች መካከል ዋነኛው መሆን ይነገራል። በተለይም የሶሪያው አዲሱ ፕሬዝደንት ወደ መንበረ ስልጣን ከመጡ ወዲህ የተለያዩ ነጥቦችን ሲያወጡ፣ እርስ በእርሳቸው የሚጋጩ ነጥቦችንም ሲያነሱ ሲደመጡም ቆይተዋል። በተለይ የሶሪያው ፕሬዝደንት አህመድ ሻራህ ወደ አሜሪካ ከደረጉት ጉዞ በኋላ የሶሪያና የአሜሪካ ግንኙነት ወደ መልካም ደረጃ ስለመድረሱ የተነገራም ይገኛል ትራምፕ ባላቸው ሰላማዊ አለ የሚለው የፖለቲካ እርምጃቸው ምክንያት የሶሪያው ፕሬዝደንት ሻራህን በለመቀበል አካባቢውን ሰላም ስለማድረግ አብረው እንዲሰሩ ለማድረግ እንዳስተለውም ተነግረዋል። በሌላ በኩል ትራምፕ በሶሪያ ውስጥ የሚገኙ የአሜሪካ ወታደሮች በከፊሉ ወይም ሙሉ በሙሉ የማስወጣት ውሳኔያቸውን ከፍተኛ ክርክር አስነስቶም ቆይተዋል። ይህ ውሳኔ የሶሪያ መንግስትና አጋሮቹ ሩሲያና ኢራን እንዲሁም የኩርዶች ላይ ተጽዕኖ አሳድረዋል። ትራምፕ የኢራን ተጽዕኖ በሶሪያና በመካከለኛው ምስራቅ ለመገደብ ፖሊሲዎችን እያወጣች ስለመሆኑም ተናግረዋል። ይህም በሶሪያ ውስጥ ተቃዋሚ ኃይሎችን መደገፍና በኢራን ላይ ተደራራቢ ማዕቀብ መጣልን ያካተተ እንደሆነም ተናግረዋል። በሶሪያ ውስጥ የኬሚካል ጦር መሳሪያ ጥቅም ላይ ሲውል ትራምፕ በሶሪያ ላይ የአየር ጥቃት እንዲፈጸም ትዕዛዝ መስጠታቸውም ይታወሳል። ዶናልድ ትራምፕ በእስራኤል ላይ የሰነዘሩ ትችቶችና በሶሪያ ላይ በነበራቸው ፖሊሲዎች ሁለቱም የመካከለኛው ምስራቅ ክልል የፖለቲካ ደህንነት ሁኔታ ላይ ተጽዕኖም ፈጥረዋል። በእስራኤል ላይ የወጡ አዳዲስ ዘገባዎች ደግሞ በክልሉ ያለ ውጥረትና የሰብአዊ ቀውሶች ምን ያህል ከባድ እንደሆኑም ያሳያል። ትራምፕ የሰጡት አስተያየት ከኢራን እና ከሌሎች የክልሉ ተዋናዮች ጋር ባለው ግንኙነት ላይም ተጨማሪ ውጥረት ሊፈጥር ይችላል ተብሎ ይጠበቃል ሲል ታይምስ ኦፍ እስራኤል ዘግቧል። በዌስት ባንክ የእስራኤል ሰፈራዎች መስፋፋት ጉዳይ አሁንም ድረስ ዓለም አቀፍ ውግዘት እያጋጠማት ያለችው እስራኤል የዓለም አቀፍ ሕግ ጥሰት የሰብአዊ መብት ተሟጋቾች ድርጅቶችና በርካታ ሀገራት ይህን ድርጊት የዓለም አቀፍ ሕግ ጥሰትና የሰላም ሂደት እንቅፋት ማለት ይሞግቷል። የትራምፕ አስተዳደር የእስራኤልን ሰፈራዎች በተመለከተ የነበረውን አቋም ለውጦም ነበር። ይህም ዓለም አቀፍ ትችት አስነስቶም ነበር። በእስራኤል የፍትህ ስርዓት ማሻሻዮች በተመለከተ የተነሳው ተቃውሞ በሀገሪቱ ውስጥ ከፍተኛ የፖለቲካ አለመረጋጋት አስከትሎም የጋዛን ጦርነት የሀገሪቱ የደህንነት ሁኔታና የፖለቲካ መሪዎች ላይ ጫናም ፈጥረዋል። የጦርነት ማብቂያና የሐማስ መደምሰስ በተመለከተ የተለያዩ አስተያየቶች ሲሰጡም ይደመጣሉ። ትራምፕ የሰጡት አስተያየቶች የአሜሪካ እስራኤል ግንኙነት በተመለከተ ጥያቄዎችን ያስነሳሉ። ዩናይትድ ስቴትስ የድጋፍ መጠንና ተፈጥሮን ተፈጥሮ ሊቀየር የሚችል ፍንጭም ሰጥተዋል። የፕሬዝደንቱ አስተያየት መካከለኛው ምስራቅ ያሉ ሌሎች ሀገራት በተለይም ኢራን የአሜሪካ አቋም በተመለከተ የተለየ እይታ እንዲኖራ ሊያደርጋቸው ሊያደርግ ይችላል። በጋዛ በተለይም በደቡባዊ ከተማ ራፋ ላይ የእስራኤል ወታደሮች ወታደራዊ ዘመቻ ትናንትና ዛሬ ተጠናክሮም ቀጥለዋል። በዚህ ምክንያት የሰብዊ እርዳታ አቅርቦት ላይ ከባድ መስተዋጎል የፈጠረ ሲሆን የሰላም ድርድሮች ተስፋቸው እየደበዘዘ መጥተዋል። ኔታንያሁ ከትናንት በስቲያ ባሰሙት የቅርታ ሀሳብ ዙሪያ እስራኤላውያን በቴላቪቭ ተቃውሞን አሰምተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ ሙሉ በሙሉ ይቅርታ እንዲደረግላቸው ያቀረቡትን አቤቱታዊ መቃወም በቴላቪቭ የሚገኙ የፕሬዚዳንት አይዛክ ሄርዛክ መኖሪያ ቤት በቁጣ የተሞሉ እስራኤላውያን ተቃውሞ አሰምተዋል። ሰባ ስድስት ዓመቱ ኔታንያሁ በስልጣን ዘመናቸው ለረጅም ጊዜ በዘለቀው የሙስና ክስ ፕሬዝዳንታዊ ይቅርታ እንዲደረግላቸው ከጠየቁ ከሰዓታት በኋላ እሁድ ምሽት ተካሂደው ተቃውሞ ጥፋተኝነታቸውን ሳይቀበሉና ጸጸታቸውን ሳይገልጹ ነው በሚል ተቃውሞ ተቀስቅሰዋል። ናአማ ላዚሚንን ጨምሮ የተቃዋሚ ህግ አውጪዎች በተቃውሞ ላይ በደርዘን የሚቆጠሩ አክቲቪስቶች ተቀላቅለዋል። ይቅርታ ማለት ባናና ሪፐብሊክ ነው በሚል መፈክር ከሄርዞግ የግል ቤት በራፋ ላይ በራፍ ላይ በመሰብሰብ የይቅርታ ጥያቄን ውድቅ እንዲያደርጉም ጠይቀዋል። አንድ ተቃዋሚ እንደ ኔታንያሁ ብርቱካን የእስር ቤት ልብስ በሱፍ ለብሶ ሲታይ፣ ሌሎች ደግሞ ከትልቅ ሙዝ ክምር ጀርባ እና በላዩ ላይ ይቅርታ የሚል ምልክት ጽፈው በኔታንያሁ ላይ ቁጣቸውንም ገልጸዋል። ኔታንያሁ ይችን ሀገር እንዴት እንዳፈረሱ ዋጋ ሳይከፍሉ ምንም አይነት ኃላፊነት ሳይወስዱ ችሎት ሙሉ በሙሉ እንዲሰረዝ የጠየቁ ነው ሲሉ ታዋቂው የጸረ መንግስት አክቲቪስት ሺክማ ብሬስለር ተናግራለች። አክላም የእስራኤል ሰዎች አደጋ ላይ ያለውን ነገር ይገነዘባሉ፣ እናም ይህ ችግር በእርግጥ የሀገራችን የወደፊት ጣፋንታ ነው ብላለች። የአገሪቱ የረጅም ዓመት ጠቅላይ ሚኒስትር ኔታንያሁ በሙስና በጉቦ ማጭበርበርና እምነትን በማጣት ክስቶች ክሶች ላይ ለአምስት ዓመታት ያህል ፍርድ ቤት ተመላልሰዋል። የመካከለኛው ምስራቅ ፖለቲካ ጉዳዮች እያደረ ተዳፉ የነበረውን እሳቶች መልሰው እያቀጣጠሉ አንዱ ሲያልቅ ሌላው የተቀሰቀሰ እዚህም ደርሰዋል። የፕሬዚደንት ዶናልድ ትራምፕ ንግግር በጭምጭምታ ይሰሙ የነበሩ የእስራኤል መንግስት የአሜሪካ የበኩር ልጅ መሆንን በግልጽ ለሁሉም የተናገረ ስለመሆኑም ተብራርተዋል። በቀጣይ የእስራኤል መንግስት በአካባቢ የጎበዝ አለቃ ለማድረግ በሚያካሄደው እርምጃዎች ምን ሊፈጠር እንደሚችል የሚጠበቅም ሆነዋል። የመካከለኛው ምስራቅ አካባቢ በርካታ የምዕራብ አለም ሀገራትን መጠንጠ መጠንጠኝ መሆኑ ይነገራል። በተለይም በአካባቢው ላይ ያሉ ማዕድናት በርካታ ሀገራትን በትኩረት እንዲከታተሉትም አድርገዋል። በሌላ በኩል የመካከለኛው ምስራቅ አካባቢ በዓለም ንግድ መሰረትና እንደ ዋነኛ መተላለፊያ መሆኑ የሁሉም ትኩረት የሚስቡ ይቀጥላል።